ዜና ሥላሴ ዘሠኔ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ዳግመኛም ቀዳማዊና ዳህራዊ አምላክ በሆነ በኮረቢያዊ እሳተ መለኮት አጠገብ የተቀመጠ የኤፌሶን ሹም ወንጌላዊ ዮሐንስ ያለውን እንነግራችኋለን። ስለ ነገረ ድህነት በጆሯችን የሰማነውን፣ በዓይናችን ያየነውን፣ እጆቻችን የዳሰሱትን ሕይወት ተገልጣ የናት ምስክርም ሆነናል። በአብ ዘንድ የነበረችውን ለእኛም የተገለጠችውን የዘላለም ሕይወት እንነግራችኋለን። አየናት፣ ሰማናት፣ ለእናንተም እንነግራችኋለን። እናንተም ከእኛ ጋር አንድ ተሆኑ ዘንድ አንድነታችንም ከአብ ከልጁ ከኢየሱስ ክርስቶስም ጋር ነው። ደስታችሁም በእኛ ፍጹም ትሆን ዘንድ ይህን እንጽፍላችኋለን። አስቀድመን ከእርሱ የሰማናትም ዜና የችናት ለእናንተም እግዚአብሔር ብርሃን እንደሆነ ጨለማም በእርሱ ዘንድ ምንምን እንደሌለን እንነግራችኋለን። በጨለማ እየተመላለስን ከእርሱ ጋር አንድነት አለን ብንል እንዋሻለን፣ እውነትንና ቀንነትም አንሰራትም። ነገር ግን እርሱ ብርሃን እንደሆነ እኛም በብርሃን ብንመላለስ እርስ በርሳችን አንድነት አለን፣ የኢየሱስ ክርስቶስም ደም ከኃጢአታችን ሁሉ ያነጻናል። ኃጢአት የለብንም ብንል ግን ራሳችን እናስታለን፣ እውነትም በኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችን ይቅር ሊለን ከበደላችንም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል ግን እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ዘንድ የለም። ልጆቼ ሆይ ኃጢአት እንዳትሰሩ ይህን እጽፍላችኋለሁ። ነገር ግን ማንም ኃጢአት ቢሰራ ከአብ ዘንድ ጳራቅሊጦስ አለን፤ ኢየሱስ ክርስቶስ ኃጢአታችን ያስተሪልን ዘንድ እውነተኛ የባህርይ አምላክ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ስለዚህም ትእዛዙን ብንጠብቅ እርሱን እንዳወቅ ነው፤ በዚህ እናውቃለን። እርሱን አውቀዋለሁ የሚል ትእዛዙንም የማይጠብቅ ቢኖር ሐሰተኛ ነው፤ በእርሱም ዘንድ የእግዚአብሔር እውነት የለም። ነገር ግን ማንም ቃሉን የሚጠብቅ ቢኖር የእግዚአብሔር ፍቅር በእውነት በእርሱ ላይ ፍጹም ሆኗል። በእርሱ አምነን ጸንተን መኖራችንን በዚህ እናውቃለን። ማንም በእርሷ አምኜ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። ወንድሞቼ ሆይ አዲስ ትእዛዝ የምጽፍላችሁ አይደለም ከመጀመሪያ የነበረችውን የቆየችውን ትእዛዝ ነው እንጂ ይህ የሰማችሁት ቃል የቆየ ትእዛዝ ነውና። ዳግመኛም አዲስ ትእዛዝ እጽፍላችኋለሁ። እርሱም በእናንተ ዘንድ የታመነ ነው። እናንተም በእርሱ ጸንታችሁ ትኖራላችሁ። ጨለማው አልፏልና እውነተኛው ብርሃንም ፈጽሞ ተገልጧል። በብርሃን አለሁ የሚል ወንድሙን ግን የሚጠላ እርሱ ሐሰተኛ ነው፣ እስካሁንም በጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል፣ በእርሱም ዘንድ ማሰናከያ እንቅፋት የለም። ነገር ግን ወንድሙን የሚጠላ በጨለማ ይመላለሳል፣ ጨለማውም አይኖቹን ስላሳወረው የት እንደሚሄድ አያውቅም። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶቼ ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና እጽፍላችኋለሁ። ጎልማሶች ሆይ ክፉውን አሽንፋችሁታልና እጽፍላችኋለሁ። ልጆች ሆይ አብን አውቃችሁታልና ጻፍኩላችሁ። አባቶች ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና ጻፍኩላችሁ። ጎልማሶች ሆይ ብርቶች ስለሆናችሁ፣ የእግዚአብሔርም ቃል በእናንተ ስለሚኖር፣ ክፉንም ስላሸነፋችሁት ጻፍኩላችሁ። ዓለምን በዓለም ያለውንም ማንኛውንም ቢሆን አትውደዱ። ዓለምን የሚወድ ሰው ግን የእግዚአብሔር ፍቅር በእርሱ ዘንድ የለም። በዓለም ውስጥ ያለው ሁሉ የሥጋ ምኞት የዓይን አምሮት የኑሮ ምቾት ሁሉ ከዓለም እንጂ ከአብ የተገኘ አይደለምና። ዓለሙም ያልፋል ፍቶቱም ያልፋል። የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ጸንቶ ይኖራል። ልጆች ሆይ ይህች ሰዓት የመጨረሻይቱ ናት። ሐሳዌ መሲህ እንደሚመጣ እንደሰማችሁ አሁንም ብዙዎች የክርስቶስ ተቃዋሚዎች ሆነዋል። በዚህም የመጨረሻይቱ ሰዓት እንደሆነች አወቅን። ከእኛ ያልሆኑ ከእኛ ተለይተው ወጥተዋልና፣ ከእኛ ወገን ቢሆኑማ ከእኛ ጋር ጸንተው በኖሩ ነበር ነገር ግን ከእኛ ወገን እንዳልነበሩ ይታወቅ ዘንድ ከእኛ ተለዩ። እናንተ ግን ከእርሱ ከመንፈስ ቅዱስ ቅባት አላችሁ ሁሉንም ታውቃላችሁና፣ እውነትን እንደማታውቋት አድርጌ አልጻፍኩላችሁም እንደምታውቋት አድርጌ ጻፍኩላችሁ እንጂ። ሐሰት ሁሉ ከእውነት አይደለችምና፣ ክርስቶስ መሲህ አይደለም ብሎ ጌታ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ሐሳዌ መሲህ ይህ ነው። አብን የሚክድ ሁሉ ወልድን በማመን ጸንቶ አይኖርም። ወልድንም የሚክድ ሁሉ አብን በማመን ጸንቶ አይኖርም። በወልድ የሚያምን ግን አብንም በማመን ጸንቶ ይኖራል። እናንተስ አስቀድሞ የተማራችሁትን ትምህርት በእናንተ ዘንድ ጸንቶ ይኖር። ቀድሞ የሰማችሁት ትምህርት በእናንተ ዘንድ ቢኖር እናንተም በአብ በወልድ አምናችሁ ጸንታችሁ ትኖራላችሁ። ይህችም እርሱ የሰጠን ተስፋ የዘላለም ሕይወት ናት። ስለሚያስቷችሁ ሰዎች ይህን ጻፍኩላችሁ። እናንተስ ከእርሱ የተቀበላችሁትን ቅባት በውስጣችሁ ይኖራልና ማንም እንዲያስተምራችሁ አትፈልጉም። የእርሱ መንፈስ ስለ ሁሉ ነገር ያስተምራችኋል እንጂ እውነት ነው ሐሰትም አይደለም። እንደ ተማራችሁትም በእርሷ ጸንታችሁ ኖሩ። ልጆች ሆይ አሁንም በእርሷ ጸንታችሁ ኖሩ። እርሱ በተገለጠ ጊዜ፣ በፍርድ ቀን ሞገስ እናገኝ ዘንድ በሚመጣ ጊዜም ከእርሱ የተነሳ እንዳናፈር፣ እርሱ ጻድቅ መሆኑንም ካወቃችሁ ጽድቅን የሚሰራ ሁሉ ከእርሱ እንደተወለደ ታውቃላችሁ። በጽምረተ መለኮት አንድ የሆነ የስላሴን የሚስጥር መጀመሪያ ወደ መናገር እንመለስ። ጥንታቸው የማይመረምር ነው፣ ስላሴ ድንቅ ነው። ገናነታቸውና መንግስታቸው የማይሻር ነው፣ ስላሴ ድንቅ ነው። ባህርያቸው ምስጢር ነው። የንባባቸው አዘዋሪት ጥልቀት እንደ ባህር ጥልቀት የማይዳሰስ ነው። ጠፈርን እንዴት እንደሰቀሉት፣ ምድርን እንዴት እንዳጸኗት፣ ተራሮችን በጉብታና በኮረብታ እንዴት እንዳጸኗቸው የስሉስ ቅዱስ ገናነታቸው ለመናገር ድንቅ ነው። ከሟች ህሊና የተሰወረ ነው። ኩነታቸውን ፍጡር ያውቀ ዘንድ የማይቻለው ነው። ሳር በእሳት ፊት ሊቆም ይችላልን? ወይስ ገለባ እሳትን ሊቀርበው ይችላልን? ከአፈር የተፈጠረ ሰው ነበልባልን ባለ ሊዳስ ሰው ይችላልን? ብር ከወርቅ ጋር ይተካከላልን? ነሐስ ከብርት ጋር ይተካከላልን? በሁሉም ፍጡር ላይ ይቅርታቸው የመላ ነው። በጥበብና በምክር አንድ የሆነ የአብና የወልድ የባሕርይ ሕይወት መንፈስ ቅዱስ ጳራቅሊጦስ በምታነጻ በጥምቀት ጊዜ በርግብ አምሳል የተገለጸ ነው። አብ በደብረ ታቦር ለልጁ ምስክር እንደሆነ እርሱም በደመናው የተገለጸ ነው። ሶስት አካላት አንድ እግዚአብሔር ነው። የፀሐይ መውጣት የማይመሳሰለው ነው። በመልክ ልዩ ልዩ የሆኑ እንቁዎችም ቁጥራቸው 12 የሆኑ ጳዚዮን ሰምጴር የተባሉ እንቁዎችም የማይመሳሰሏቸው ናቸው። አሁንም በበዓላቸው ምልጃን ለምናዘወትር እኛን፣ ክፋትን የተመላ መስቴማ እንዳይተናኮለን መዓትን የሚያቆር የመለኮቱ ኃይል ሁላችንም ህዝበ ክርስቲያን ይጠብቀን ለዘላለሙ፣ አሜን። በስማቸው የተጠመቀን እኛ ክርስቲያኖችም ለተናቀ ለመቃብር ከሚሰግዱ ለማይሰሙ አማልክት ከሚሰው ከሰነፎች ወገን አይደለንም። ጻድቃንን ከሚቃወሙ ወገን አይደለንም። ከረኞች አለቃ ከበጎቹ ወገን ተገኝተናል እንጂ በሶስትነታችሁ ቅባትም የታተምን ነን እንጂ። ፈቃዳችሁን በልቦናችን ውስጥ ዝሩ። እርኩሳን መናፍስትን ከአንድነታችን አጥፉ። ልመናችንን ወደ ጆሮቻችሁ አስገቡ። በጉም እንደ ቀለበት በጣቶቹ እንዲያስገባው አድርጉ። ስማችን በእያንዳንዱ ከጓደኛው ጋር ከአምደ ወርቅ ዘንድ ጻፉ። በሥላሴ ላይ ክፉ ነገርን የሚናገሩትን ከልቦናቸው አንቅተው ክህደትን የሚናገሩትን መራራ መርዝን የሚተፉትን እንደ ፉኝትም የሚከፉትን በመጨረሻቸውም ሌላ ነገር እንዳያመጡ ልዩ ክህደትንም እንዳያነሱ ከምድር ለይተው ይተው ያጠፉ ዘንድ መምህራኖቻችንን ከተሰበሰቡበት ቦታ ስማችንን ጻፉ። ስለዚህ መናፍቃን እንደ ሶዶምና እንደ ገሞራ ይደምሰሱ፣ እንደ ሰባ ትካትም ከደይን አይነሱ፣ ከሲወል ጉድጓድም አይወጡ ለዘላለሙ አሜን። የሁሉ ፍጥረት ገዢዎች ወይ ይህን መጽሐፍ በትጋት በመመርመር የሚጽፉትን የሚያጽፉትን የሚያነቡትንና የሚተረጉሙትን ቃሉንም በመንፈሳዊ ጀሮ የሚሰሙትን ስማቸውን የአበው ቀደምት የቅዱሳን ነቢያት የሐዋርያት የሰማይታትና የጻድቃን ስማቸው ከተጻፈበት አምደ ወርቅ ከሁሉም ህዝበ ክርስቲያን ጋር ጻፉ። በሺህ ዓመት ግብዣ አስቀምጡኝ። በዚህ ዓለም ሀብተ ሥጋ በሚመጣውም ዓለም ሀብተ ጸጋ አድሉን፣ እስከ መጨረሻውም ከሰይጣን ወጥመድ ሰውሩን። የጻፈውን ያጻፈውን የሚያነቡትን የሚተረጉሙትን ከአይናት ቃሉን የሚሰሙትን ወንዶችንም ሴቶችንም የክርስቲያን ወገኖች ሁሉ እግዚአብሔር በመንግሥተ ሰማያት የአብ የወልድ የመንፈስ ቅዱስ ቸርነታቸው ከአገልጋዮቹ ከመላው ህዝበ ክርስቲያን ጋር በአንድነት የማረን ለዘላለሙ አሜን። ዜና ሥላሴ ዘቀዳሚት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ወደ ዜና ሥላሴ እንመለስ። የስሉስ ቅዱስን ኃይላቸውን እንዲህ እያል እንናገር ዘንድ ይህ ዜና ሥላሴ የጥፋት ልጆችን የሚቆርጣቸው የተሳለ ሰይፍ ነው። እንደ ጎመና ገዳም ከመካከል የሚቆርጣቸው ነው። ልዑለ ቃል ኢሳያስ ሾተሌ ተበላችኋለች እንዳለ እርሱ እግዚአብሔር ሾተሌን እንደ መብረቅ አብለጨልጫት አለው እንዳለ። ዳግመኛም ሰይፌ ስጋቸውን ትበላለች፣ ቃሌም በፍርዴ ትጸናለች አለ። በወንጌልም ለዓለም ሰይፍን አመጣው ሰላምንም አይደለም። ቃሌ በፍርዴ ትጸናለች፣ ሾተሌም ስጋቸውን ትበላለች የሚለውን ትርጓሜ እንናገር ከትእዛዙ በቀር ሰይፍ ምንድናት? ከቅዱሱ ቃል በቀር እጅ ምንድን ነው? እርሱ እንዲሁ እጄ ምድርን ፈጠረቻት፣ ቀኘም ሰማይን አጸናቸው አለ። ነቢያት እጅህን ከሰማይ ላክ እንዳሉት መተርጉም እጅ መሆን ማለት ቃል ማለት ነው። እንዲህ ሲል መጣ የሚል እንደተጻፈ ይህም ማለት በሀጌ ቃል የተላከ ማለት ነው። እጅ የሚለው ቃል በማለት እንደሚተረጎም እሊያ ሰማያት የእጅ ስራዎች ናቸው ሲል ዳዊትን ስሙት። እጆቼ ማለት ቃላቶች ማለት ነውና እስኪን ጠይቅ ከብቻቸው ከአዳምና ከሚስቱ በቀር በእግዚአብሔር እጅ የተፈጠረ በእግዚአብሔር እጅስ የተሰራ ማን ነው? ሌሎች ፍጥረታት ግን በእግዚአብሔር ቃል ትእዛዝ ተፈጠሩ ተሰሩ። በመዝሙሩ እርሱ አለ ሆኑ፣ እርሱ ማዘዘ ተፈጠሩ፣ ለዘላለምና ለድነትም አጸናቸው እንዳለ፣ ዳግመኛም ሾተሌን እንደ መብረቅ አብለ ጨልጫት አለው ቃሌም በፍርዴ የተጸናለች ያለውን እንፈጽም። ሾተሌ ማለት ትእዛዜ ማለት ነው። እጄ ማለትም ቃሌ ማለት ነው። እውነት ነው። የንጉስ ቃሉ ኃይለኛ ነው። ከብረት ሰይፍ ይልቅ የተሳለ የሚሆን ከሃዲዎችን የሚቆርጣቸው ነው። ዳዊት የእግዚአብሔር ቃል እንደ እሳት ነበልባል ይቆርጣል እንዳለ ይህ ዜና ሥላሴ ከሃዲዎችን የሚያቃጥላቸው እሳት ነው። ከቁጣ የተነሳ እሳት ትነዳለችና እስከ ታችም እስከ ሲኦል ድረስ ታቃጥላለች የሚል እንደተጻፈ፣ ዳግመኛ በወንጌል ለሀገር ሰላምን ያይደለ እሳትን አመጣው ብሏል። ስለዚህም ዘካርያስ አስቀድሞ ትንቢትን ሲናገር እንዲህ አለ። በመንፈስ ቅዱስም እንዲህ ሲል ተናገረ። ሊባኖስ ሆይ በሮችህን ክፈት፣ እሳትም ትብላህ፣ የእጽድ ዛፍ ይቃጠል፣ ዘግባ ወድቋልና። ነቢዩ ዩኤልም እንዲህ ሲል ተናገረ። እሳት ዱርን ጨረሰ፣ ነበልባልም እጽዋትና ዛፎችን አቃጠለ። ዳግመኛም አለ። በፊትም እሳት ይበላል፣ በኋላም ነበልባል ያቃጥላል አለ። ይህ ዜና ሥላሴ የአመፀኞችን ጎድናቸውን የሚነድፍ ቀስት ነው። በአይነታችን እንደተናገረ ጠላቶቼን እበቀላቸዋለሁ። ሾተሎቼንም በደማቸው አሰክራቸዋለሁ እንዳለ ዳዊትም ስለ እርሱ ቀስቱን ሳበ አዘጋጀም፣ ሾተሎችንም የሚንቦገቦጉ አደረገ እንዳለ ቀስት የተባለም ይህ ዜና ሥላሴ ነው። ዳግመኛም ሾተሎቹ የተባሉ እነዚያ አስርቱ ቃላት ተወሪት፣ ስድስቱ ቃላት ወንጌል ናቸው። የሚነዱ የሚለውም ቅናት ነው። የእግዚአብሔር ቃል የጋለ ነው ተብሏልና። ዳግመኛም የቀስት ትርጓሜው መስቀል ነው። ሾተሎቹም የመድኃኒታችን ችንካሮች ናቸው። እንባቆም እንዲሁ እግዚአብሔር ቀስትን ስበህ ገትርህ አለ። ይህም አብ ለልጁ መስቀሉን በትሮች በተባሉ በወንጌልና በወሪት አርስት ላይ አጽንቶ ባስቀመጠ ጊዜ የተናገረው ነው። ይህ ዜና ሥላሴ የሰባሌውስን ወገኖች የሚቆርጣቸው ገዠሞ ነው። በወንጌል ጌታ እነሆ መጥረቢያ በዛፍ ግንድ ላይ ተቃጥቷል የሚል እንደተጻፈ የዚህን ዜና ሥላሴ መንገድ ያየ እንባቆም እንደተናገረ መንፈስ ቅዱስ ባናገረው ትንቢት እንዲህ ሲል ተናገረ። ከኃይሉ የተነሳ ተራሮች ይቀጠቀጣሉ። ዓለም ከተፈጠረ ጀምሮ ያሉ ኮረብቶችም ይቀልጣሉ። ዓለም ከተፈጠረ ጀምሮ ያለውን አየው። የኢትዮጵያ አውራጃዎች ይደነግጣሉ፣ የምድያም አውራጃዎችም እንዲሁም ከህጉ የተነሳ በዚህ ዜና ሥላሴ አጋንንት ይቀጠቀጣሉ። ነቢዩ የእግዚአብሔር ቃል አርዝን ያጠፋል። ዳግመኛም የቡዝ ልጅ ሕዝቅኤል መጥረቢያን የያዙ ወንዶችን እንዳየ ተናገረ። እናዋቸው ቅዱሳን ወንዶች፣ የተወደዱ ወንድሞች፣ የተከበሩ አበው፣ እግራቸው ቀልጣፋዎች የሆኑ የቃል መንገድን የሚሄዱ ሐዋርያት በአካል ሶስትነትን የሚሰብኩ ናቸው። የዓለም ብርሃኖችና የምድር ጨው ናቸው። በእጃቸው የያዙት መጥረቢያም ወንጌል ነው። ወንጌል በትርጓሜው በሥላሴ ማመን ነውና ይህ ዜና ሥላሴ መብረቅ ነው። አካሄዱም እንደ እሳት ነው። ኢዩኤል በትንቢቱ እንደተናገረም በመንገዱ አጋንንት ቀልጠው የሚጠፉበት ነው። እንዲሁ በፊትም እሳት ያቀልጣል፣ በኋላም ነበልባል ያቃጠላል። የትንቢቱን ቃል ትርጓሜውን እንናገር። እሳት የተባለች አስርቱ ቃላተ ኦሪት ናት። ማለት የመጀመሪያ ይቱ ማለት ነው። ነበልባል የተባለውም ይህ የመለኮት ቃል ወንጌል ነው። ከኋላ ማለት የኋለኛ ይቱ ማለት ነው። ነቢዩ ዘካርያስ ሊባኖስ ወይ በርህን ክፈት፣ እሳት ትብላ ያለው ምንድን ነው? ሊባኖስ የተባለው የእስራኤል ወገኖች ናቸው። አርዝ የተባለውም ኃጢአታቸው ነው። ዘግባ ወድቋልና ጥዶች ይጩሁ ይቃጠሉ። ዘግባ የተባለም በትቢቱ የወደቀና ከአርያም ወደ ገሃንም የወረደ ዲያብሎስ ነው። ኢሳይያስ ማለዳ ሲሆን በጠዋት የሚወጣ ኮከብ እንዴት ወደቀ? ዙፋኔን በከዋክብት ላይ አኖራለሁ፣ ልዑልንም እመስለዋለሁ ብሏልና። እንዲሁ ዮሐንስም እንዲህ አለ። ያን አውሬም ሚካኤልና ሰራዊቱ ወጉት። የአውሬም ሚካኤልና መላእክትን ተዋጋቸው፣ አልቻላቸውም። ከእንግዲህም በሰማይ ቦታን አላገኘም። የአውሬም ወደ ምድር ወደቀ። ታላቅ አውሬም ዓለሙን ሁሉ አስቀድሞ ያሳተው ስሙ ሰይጣን የተባለው እርሱ ነው። ወደ ምድርም ወደቀ መላእክቱም እንደ እርሱ ወደ ምድር ወደቁ ነው። ዘካርያስ ስላወዳደቁ ታላቅነት ዲያቢሎስን ዘግባ ይለዋል። ኢሳይያስም ፍጥረቱ መጀመሪያ ስለሆነ ስለ ተፈጥሮ ቀዳሚነት ኮከብ ይለዋል። ዮሐንስም ስለ ነጣቂነቱና ስለ አጥፊነቱ አውሬ ይለዋል። ይህም ትርጓሜው መንፈሰ ደይን የተባለ የቅዱሳን ጠላት ሰይጣን ነው። መጥረቢያ በዛፎች ላይ ተሹሟል ያለ የመድኃኒታችን ነገር እንፈጽም ጉንድ የተባለ ዲያቢሎስ ነው። እርሱ የኃጢአት ጉንድ ነውና ዛፎችም የተባሉ አጋንንት ናቸው። ዳግመኛም የግንዱ ትርጓሜ ሰባሊዮሳውያን ናቸው። ቅርንጫፎቹ የተባሉም አንድ አካል አንድ ገጽ ነው እያሉ ይህን ዜና ሥላሴ የሚክዱ ልጆቻቸው ናቸው። እኛ ግን ሥላሴን እናመሰግናለን እንዲህ እያል ይህ ዜና ሥላሴ ለቅዱሳን ነቢያት ትንቢታቸው፣ ለቅዱሳን ሐዋርያትም ስብከታቸው ነው። ይህ ዜና ሥላሴ ለሰማዕታት የገድላቸው መጽሐፍ ነው። ለመነኮሳትም ልብሳቸው ነው። ይህ ዜና ሥላሴ የመላእክት አስኬማቸው፣ ለጥምቀት ልጆች የጸጋቸው ምልክት ነው። ይህ ዜና ሥላሴ ለሊቃነ ጳጳሳት ዘውዳቸው ለጳጳሳትም ቀጸላቸው ነው። ይህ ዜና ሥላሴ የኤጲስቆጶሳት ቁልፋቸው ለካይናትም ስልጣናቸው ነው። ይህ ዜና ሥላሴ የዲያቆናት ሀብተ ሲመት የከበረች የቤተ ክርስቲያን በሮች አምሳል ነው። ይህ ዜና ሥላሴ የነገሥታት ክብር የመኳንንት ልዕልና ነው። ይህ ዜና ሥላሴ የመድኃኒት ፈውስ የሚያድን ሽቱም ነው። ይህ ዜና ሥላሴ የሕሙማን ፈዋሽ የሙታንም አስነሽ ነው። ይህ ዜና ሥላሴ የደካሞች ኃይላቸውና ብርታታቸው የጠፉትም የሚፈልጋቸው ነው። ይህ ዜና ሥላሴ ያዘኑትን የሚያጽናናቸው ለተከዙትም ደስታቸው ነው። ይህ ዜና ለተገፉት መጠጊያቸው ለተሰደዱትም ተስፋቸው ነው። ይህ ዜና ሥላሴ የባሕሮች ጸጥታቸው ለመርከቦችም ወደባቸው ነው። ይህ ዜና ሥላሴ ለያዕቆብ ወገኖች መመረጫቸው ለአሕዛብም መጠሪያቸው ነው። ይህ ዜና ሥላሴ የርስታችን መያዣ የነጻነታችን ምስክርነት ነው። አሁንም ሁላችንም እንዲህ አድርገን በሥላሴ ስለምናምን፣ በሥላሴም ስለምንመካ በሥላሴ እንማጸናለን፣ በሥላሴም እንጠጋለን፣ ሥላሴ እንሰብካለን፣ በሥላሴም አምነን እናስተምራለን፣ ለሥላሴ እንሰግዳለን፣ ለሥላሴም እንገዛለን፣ ሥላሴ እናመሰግናለን፣ ለሥላሴም እንዘምራለን፣ በሥላሴ እናምናለን፣ በሥላሴም እንጋረዳለን፣ በሥላሴ አምነን ሕይወትን እናገኛለን በስላሴ ም እንድናለን፣ በስላሴ እንከብራለን፣ በስላሴም ከፍ ከፍ እንላለን። ይህ ዜና ሥላሴ ለተራቆቱት ልብሳቸው ለወደቁትም ምርኩሳቸው ነውና ይህ የተቀደሰ ዜና ሥላሴ የረከሱትን የሚቀድሳቸው የበደሉትንም የሚያነጻቸው ነው። ይህ የሚያስፈራ ዜና ሥላሴ ከተነበበበትና ከተተረጎመበት ቦታ እርኩሳ መናፈስት አይቀርቡም፣ የንባቡ ድምፅ ያቃጥላቸዋልና ሐዋርያት በዲድስቅሊያቸው እንደተናገሩ የሰናፍጭ ቀንጣት የጎረሰውን ሰው እንደሚያቃጥለው የሃይማኖት ትምህርት ሰይጣን ያቃጥለዋል። ደው ያለበትም ከተጠመቀበትና ከተረጨበት ፈጥኖ ይፈወሳል። ኃጢአተኛም ከኃጢአቱ ተመልሶ ጽድቅን ቢሰራ በዚህ ዜና ስላሴ በደሉ ይደመሰስለታል፣ ፀሐዩም ይወጣለታል። በእምነታችን ጸድቃለን እንጂ ተመልሰን ሳ ልንገባ አይቻለንም የሚሉ ግን እነርሱ ፈጽመው አላስተዋሉም። ዘወትርም ዮሐንስ ያስተማረውን ቃል አልሰሙምና እስኪ ስሙት። እያመኑ ራሳቸውን እያጎደፉ እየገደሉ እየሴሰኑ እያሟረቱ ባዕዳን አማልክትን እያመለኩ የሐሰትን ስራ ሁሉ እየሰሩ የማይፈሩት ግን ቅጣታቸው ገሃነመ እሳት ይሆንባቸዋል። ይኸውም ዳግም ሞት ነው። ዳግመኛም ነፍሳችን በኋላ እንፈልጋታለን፣ አሁንስ የሥጋችን ፈቃድ እንፈጽም የሚሉ ዛሬ ኃጢአት እንስራ፣ በኋላ ንስሐ እንገባለን የጽድቅ ሥራም እንሰራለን የሚሉትን ይህን የሚናገሩትን የምናሴ ልጅ አሞጽ ጠቅሷቸዋል በመንገዱም አስከትሏቸዋል። እርሱ ዛሬ ኃጢአትን አደርጋታለሁ፣ ክፋትንም እፈጽማታለሁ እያለ ከዚህ በኋላ ባረጀው ጊዜ ንስሐ ገባለሁ፣ ከኃጢአቴም እመለሳለሁ፣ እንደ አባቴም የጽድቅ ሥራ እንሰራለሁ እያለ ነበር። ከዚህ በኋላ እግዚአብሔር ፈጥኖ ቀሰፈው፣ ድንገትም በሐሳር ሞት ሞተ። ዳግመኛም ዛሬ ኃጢአት በመስራት ልደር ነገ ንስሐ ገባለሁ የሚል ሰው ቢኖር ስለ እርሱ መንፈስ ቅዱስ ስለምንስ እንደወደክ አስብ፣ ንስሐም ግባ። ካልሆነ ንስሐ ካልገባ መጥቼ መብራትህን ከመቅረዟ አነዋውጣታለሁ። እንግዲህ ትጋ፣ ንስሐም ግባ። ካልተጋህና ንስሐ ካልገባ ድንገት እንደሌባ እደርስብሃለሁ። በምን ሰዓት ወደ አንተ እንደምመጣም አታውቅም። መዝሙር እንደዚህ ይላልና ሁላችሁም እግዚአብሔርን የምትረሱት ይህን አስተውሉት፣ ባይሆን ግን ይነት ቃል የሚያድንም የለም ብሏልና። ወንድሞቼ ሆይ አሁንም ይህን ሁሉ የምክር ቃል እናስተውል፣ የሰይጣንንም ተንኮል እንወቅበት። እርሻውም አያድርገን የደይን ቅንጣት ኃጢአትን በእኛ ላይ እንዳይዘራ እኛ የመድኃኒታችን የክርስቶስ ጓሮዎች ነንና ሰውነቱን የቁርባን በሳል ካደረገ የአስተዋዮች ልጅ ከሆነ ከጥበበኛ በቀር ከሰይጣን እጅ የሚያመልጥ ማን ነው? ሰይጣን ክርዳድን ይዘራልና ክርስቶስ ግን ስንዴን ይዘራል። ሰይጣን ስንፍናን ይዘራል። ክርስቶስ ግን ጥበብን ያስተምራል። ሰይጣን ኃጢአትን ያስተምራል። ክርስቶስ ግን ጽድቅን ያስተምራል። ሰይጣን ክፋትን ያስተምራል። ክርስቶስ ግን በጎነትን ይመክራል። ሰይጣን ሁከትን ያስተምራል። ክርስቶስ ግን ትዕግስትን ያስተምራል። ሰይጣን ሽንገላን ያስተምራል፣ ክርስቶስ ግን ቅንነትን ያስተምራል። ሰይጣን ትዕቢትን ያስተምራል፣ ክርስቶስ ግን ትህትናና መላላክን ያስተምራል። ሰይጣን ሐሜትን ሐሰትንና ስድብን ያስተምራል። ዳግመኛም መጣላትንና መሳለቅን ያስተምራል፣ ክርስቶስ ግን አርምሞን ያስተምራል። ዳግመኛም ሰይጣን ድፍረትንና ስስትን ያስተምራል፣ ክርስቶስ ግን ዘውትር እግዚአብሔርን መፍራትን ይወዳል። ሰይጣን ወደ ግራ ይመራል፣ ክርስቶስ ግን ወደ ቀኝ ይመራል። ክርስቶስን እሺ በጀ ያሉት ሁሉ ልጆቹ ይሆኑታልና እርሱም አምላካቸው ይሆናቸዋል። ሰይጣንን እሺ በጀ የሚሉት ግን ለእርሱ ልጆቹ ይሆኑታልና እርሱም የግብር አባታቸው ይሆናቸዋል። ከዚህ በኋላም የክርስቶስ ልጆች በብርሃን ሀገር ከአምላካቸው ጋር ይነግሳሉ። የጋኔን ልጆችም ከግብር አባታቸው ጋር የጨለማ ሀገርን ይወርሳሉ። በስጋው የዘራ ሁሉ ሞትን ያጭዳልና በነፍሱ የዘራ ግን ሕይወትን ያጭዳል። ጆሮ ያለው ይህን ይስማ። የስሉስ ቅዱስ ይቅርታቸውና ምሕረታቸው